አዲስ ውሳኔ ከከተማ አስተዳደሩ ተወስኗል። ይህም የኮንዶሚኒየም ቆጣቢዎችን ተመዝጋቢዎችን፣ እንዲሁም ግንባታውን በሚመለከት ከዚህ በፊት ከተለመደው ወጣ ያለ አሰራርና ውሳኔ ነው የተሰጠው። ይህንን አሰራር በዝርዝር የምንዳስስ ይሆናል። ከአሰራሩ ባሻገር ደግሞ በዚህኛው ፓኬጅ ውስጥ የሚካተቱ ቆጣቢዎች እነማን ናቸው? መስፈርቶቹስ ምንድን ናቸው? የሚለውን እናያለን። ሰብስክራይብ፣ ሼር በማድረግ ጀምሩ። ላይክ አድርጋችሁ ብትጀምሩ እርግጠኛ ነኝ ብዙ ጠቃሚ መረጃዎችን ታገኙበታላችሁ። ቀድሜ ግን በዚህ ጉዳይ ላስጠነቅቅ ወይም ላሳስብ የምፈልገው ጉዳዩን ኮንፊርም እያደረኩ ሳይሆን፣ ከዚህ በፊት በተለያየ ሚዲያ በተለያየ ሪቪውና ሀሳቦች የምታቁኝ በዛ ወይ በመረዳት ጉዳዩን አፕሮቭ እያረኩ ወይም ደግሞ መሬት ላይ ይወርዳል ሆኗል ይሰራል የሚል ግምገማ እየሰጠው ሳይሆን፣ ለመረጃውና ለነገሩ ካለኝ ቅርበት አንጻር የሆኑ ነገሮች ምንድን ናቸው፣ አሰራር ውስጥ ምንድን ነው የተወሰነው፣ ውሳኔ ውስጥ ምንድን ነው የሚለውን በግርድፉ ከዚህ በፊት ስጠይቁኝ እንደነበራችሁ በሚሆን መልክ ቀንጨባ አድርጌ ሀሳቡን ነው እያቀረብኩ ያለሁት። ወደ ጉዳዩ እንግባ። የከተማ አስተዳደሩ አዲስ ውሳኔ ላይ ደርሷል። ይህም ምንድን ነው? አንድ ድርጅት የተወሰኑ ቆጣቢዎችን ኃላፊነት ወስዶ እንዲገነባ ውሳኔ ላይ ተደርሷል። ከዚህ በፊት ብዙዎቻችሁ እንደምታስታውሱት በተለይ አዲስ አበባ ውስጥ መቀመጫቸውን ባደረጉ ሚዲያዎች በ18 ወራት ውስጥ በተለያየ የግንባታ ሞዳሊቲ ወይም ደግሞ አማራጮች 20 ሺ ቤቶችን ገንብቼ ጨርሼ ያስረክባለሁ የሚል መረጃዎች እየተዘዋወሩ ነበር። ይህኛው ደግሞ ከነዚህ ፓኬጆች አንዱ በሆነው አሰራር የተመጣ ነው። ከዚህ በፊት የነበሩ አሰራሮችን ወደ ኋላ ሄደን ለመመልከት ያህል ብዙ ዘመናት ሲቆጠብም ሲገነባም በነበረው ሞዳሊቲ ይህኛው የተለየ የሚለይበት መንገድ ምንድን ነው? ለምሳሌ ከዚህ በፊት ሲቆጠብ የሚገነቡ አካላት ወይም ኮንትራክተሮች የሚገነቡት የሚወስዱት የስራ ድርሻ የተወሰነ ነበር። ለአብነት ያህል ጥቃቅንና አነስተኛ ማህበራት የብሎኬት ማቅረብ ስራ ይሰሩ ነበር። የፕሪካስትም፣ የአልሙኒየም ስራዎችንም፣ የመስታወት ስራዎችን፣ የብረት ስራዎችን፣ የደረጃ መደገፊያ ወይም ደግሞ ስቴር ሃንድሬል ምንለው፣ የጣሪያ ስራ፣ የከንቼ ባልከኒ ስራዎችን የመሳሰሉ ነገሮችን ይሰሩ ነበር። በተጨማሪም በመንግስት በኩል ከሊዝ ነጻ ተደርጎ መሬት ይቀርብ ነበር። የብረት አቅርቦት ወይም ደግሞ የፌሮ አቅርቦት፣ የሲሚንቶ አቅርቦት እና የኢንፍራስትራክቸር መሰረተ ልማት የምንላቸው የመንገድ ሌላ ፋሲሊቲዎችን በሚመለከት መንግስት ያሟላ ነበር። የቀረውን ኮንትራክተሩ ይሰራል። ንግድ ባንክ ደግሞ ከተቆጠበው ውጭ ያለውን ብድር ያበድራል። ይህኛው ለየት ያለ ሞዳሊቲ ነው። ምክንያቱም አንድ ኮንትራክተር ወይም አንድ የሪል ስቴት ድርጅት ነው እነዚህን በሙሉ ኃላፊነቶች ወስዶ የሚሰራው። የንግድ ባንክ ብድሩ ግን በዛው የሚቀጥል ይሆናል። ሰሞኑን በተወሰነው አዲስ ውሳኔ የሚካተቱ ወይም ደግሞ ይህ ድርጅት ድርጅት ኃላፊነት ወስዶ የሚገነባላቸው ሰዎች ቁጥር ውስን ነው። እነዚህን ቁጥሮች ለማየት ያህል ወደ ኋላ ሄደን ለምሳሌ ፕሮፖዛሉ ዲቨሎፕ በሚደረግበት ሰዓት የነበረውን ዳታ ብንመለከት ከ460 ቆጣቢዎች ወደ 88605 ቆጣቢዎች ከ2080 ቆጣቢዎች ደግሞ ወደ 496186 ቆጣቢዎች በድምሩ 472914 ቆጣቢዎች ከ100 ሺህ ብር በታች የቆጠቡ ናቸው። ነገር ግን ስፔሲፊካሊ ይህንን አዲሱን ውሳኔ በሚመለከት እዚህ ውስጥ እንዲካተቱ በመጀመሪያ ደረጃ ሀሳብ ሲቀርብ የነበሩ ቁጥሮችን እንያቸው። ከ460 ጀምረን ወደ 28 እንመጣለን። ከ460ው ስንጀምር ከ200 ሺህ እስከ 300 ሺህ እየቆጠቡ ለባለ አንድ መኝታ 471፣ ለባለ ሁለት መኝታ 9311 ለባለሶስት መኝታ 717፣ በድምሩ 16799 ቆጣቢዎች ናቸው። ከ300 እስከ 500 ሺ የቆጠቡ ደግሞ ለባለ አንድ መኝታ 82፣ ለባለ ሁለት መኝታ 4835፣ ለባለ ሶስት መኝታ 6391፣ ድምሩ 11308። ከ500 እስከ 1 ሚሊዮን ብር ከ500 ሺ እስከ 1 ሚሊዮን ብር የቆጠቡ ተመዝጋቢዎች ደግሞ ለባለ አንድ መኝታ አምስት ግለሰቦች ለባለ ሁለት መኝታ አምስት መቶ ሀምሳ ዘጠኝ ለባለ ሶስት መኝታ ስምንት ሺ ሰባት መቶ አምስት በአጠቃላይ ስንደምራቸው ዘጠኝ ሺ ሁለት መቶ ስልሳ ዘጠኝ ቆጠበዋል። ከአንድ ሚሊዮን ብር በላይ የቆጠቡ አርባ ስልሳ ተመዝጋቢዎች ለባለ አንድ መኝታ የለም ለባለ ሁለት መኝታ አራት ግለሰቦች ለባለ ሶስት መኝታ አርባ ዘጠኝ በድምሩ አምሳ ሶስት እነዚህም በአጠቃላይ ስንደምር ከሁለት መቶ ሺህ በላይ የቆጠቡ የአርባ ስልሳ ተመዝጋቢዎችና ሲጠብቁ የነበሩ ወይም ያሉ ግለሰቦች 37429 ሲሆኑ 28 የተመዘገቡትን በሚመለከት ከ200 ሺህ እስከ 300 ሺህ የቆጠቡ ለባለ አንድ መኝታ 284 ግለሰብ ለባለ ሁለት መኝታ 746 ለባለሶስት መኝታ 1267 በድምሩ 2297። ከ300 ሺ እስከ 500 ሺ የቆጠቡ ግለሰቦች ለባለ 1 መኝታ 51 ለባለ 2 መኝታ 299 ለባለ 3 መኝታ 606 በአጠቃላይ 956 ከ500 ሺህ እስከ 1 ሚሊዮን ብር የቆጠቡ ለባለ 1 መኝታ ሁለት ግለሰቦች፣ ለባለ 2 መኝታ 37፣ ለባለ 3 መኝታ 141 አንድ ላይ ስንደምር 180 ይሆናሉ። ከ1 ሚሊዮን ብር በላይ የቆጠቡ የ2080 ተመዝጋቢዎች ለባለ አንድ መኝታ 1 ግለሰብ፣ ለባለ ሁለት መኝታ የለም፣ ባለ 3 መኝታ 8 በድምሩ ዘጠኝ ይሆናል። አጠቃላይ ከ200 ሺህ በላይ የቆጠቡ የ20/80 ተመዝጋቢዎች ቁጥር 3442 ይሆናል። በድምሩ ሁለቱንም ስንደምር 20/80 ና 40/60 ከ200 ሺህ በላይ የቆጠቡ 4871 ግለሰቦች ይኖራሉ። እዚህ ውስጥ የመካተት እድሉ ያላቸው ከነዚህ መሀል ይሆናሉ። የመካተት እድሉ ሲባል ውሳኔው የግለሰቡ ነው የሚሆነው እፈልጋለሁ እዚህ ላይ አካተታለሁ ብሎ ካሰበ ነው የሚካተተው። ግን አጠቃላይ አርባ ሺውም በዚህ ፓኬጅ ውስጥ የሚካተት ነው ማለት አይደለም። አስር ሺህ የማይሞሉ ቆጣቢዎች ናቸው በዚህኛው ዙር ውሳኔ ያገኙት። ነገር ግን የተወሰኑ መነሳት የሚችሉ ለምሳሌ ያህል መጀመሪያ የተመዘገብ ነው አሁን መቀየር እንችላለን ወይ? ዋጋ ውስጥ በዛ ይቀጥላል ወይስ አዲስ ዋጋ ነው ሴት የሚደረገው? ከቤት መረጣው ጋር በተያያዘ በእጣ ነው ወይስ በቀድመን መርጠን ነው ውል የሚኖረን? የግንባታ ፕሮጀክቱን በሚመለከት የፕሮጀክቱን ሳይዝን በሚመለከት እነዚህ ሰዎች ለብቻ እንዴት ነው አሎኬት የሚደረጉት ወይም የሚስተናገዱት የሚለውን ከብድርም ጋር በተያያዘ ደግሞ የብድር ፓኬጁ በምን መልክ ነው የሚቀጥለው የሚሉ ጥያቄዎች ብዙ ሰፊ ጊዜ የሚፈልጉ ናቸው። በቀጣይ ፓርቲ ይዤላችሁ ልመጣ እችላለሁ። ነገር ግን በቅርቡ ሁሉም የመንግስት ሚዲያዎች የሚሆኑ በሜንስትሪም ሚዲያ በደንብ የሚተላለፍ እንደሆነ ስለማወቅ የዛኔ ደግሞ ሰፋ ያሉ ዝርዝሮችን መለዋወጥ እንችላለን።